ሰላም አለይኩም ወረህመቱላህ ወበረካቱ። ዛሬ ከምናያቸው ጥያቄዎች የመጀመሪያው አርካኑ ሶላት እና ሹሩጡ ሶላት እነማን ናቸው ቢያብራሩልኝ? ጀዛኩም ላህ ኸይረን የሚል ጥያቄ ነው። እነዚህ ማንኛውም ሰጋጅ ሶላት ከመጀመሩ በፊት ሊያውቃቸው የሚገቡ ነጥቦች ናቸው። አርካኑ ሶላት ማለት የሶላት መሰረቶች ማለት ነው። ቤት ያለ መሰረት ያለ ምሰሶ እንደማይቆመ ሁሉ ሶላትም ያለ አርካኖች ያለ መሰረቶች ሊቆም ሊገኝ ትክክለኛ ሶላት ሊባል አይችልም። ሹሩጥ ማለት ደግሞ ሶላት ውስጥ ከመግባታችን በፊት መሟላት ያለባቸው ቅድመ ሁኔታዎች ማለት ነው። ከእነዚህ መሀል አንዱ ከጎደለ ሶላት ትክክል አይሆንም። ማንኛውም ሰጋጅ ሶላት ውስጥ ከመግባቱ በፊት ሶላት ሹሩጥ ቅድመ ሁኔታ መስፈርት የሚባሉትን ሊያሟላ ሶላት ውስጥ ገብቶ ሶላቱ ተጠናቆ እስኪወጣ ድረስ ደግሞ ከሹሩጦች በተጨማሪ አርካን የሚባሉ ነገሮችንም ጭምር ሊጠብቅ ይገባዋል። በሁሉም የፊቅህ ሊቃውንት ስምምነት መሰረት የሶላት ሹሩጦች ቅድመ ሁኔታዎች ናቸው የሚባሉ ንጥቦች አሉ። መስፈርት መሆናቸው መሰረት መሆናቸው ላይ ሂላፍ ያለባቸው አሊያ ደግሞ አንዳንዶች መስፈርት ውስጥ ሌሎች መሰረት ውስጥ የሚያስገቧቸው ነጥቦች አሉ። ከነዚህ ሁሉም ከሚስማሙባቸው የሶላት መስፈርቶች አንዱ የሶላቱ ጊዜ መግባት ነው። ሶላት ጊዜው ሳይገባ ወቅቱ ሳይደርስ አይሰገድም። ጊዜውን መግባት ማወቅ የሶላት መስፈርት ከሆነ የሶላት ጊዜ መግባቱን ማወቂያ መንገዶችን ማወቅም ግዴታ ይሆናል። ከሶላት መስፈርቶች ሌላኛው አውራን መሰተር ነው። ወደ ሶላት ውስጥ ሲገባ ለሶላት የሚሆን ንጽህናው የተረጋገጠ መሸፈን ያለበትን የሰውነት ክፍል የማያሳይ አጭር ያልሆነ ወይም ቀዳዳ ያልሆነ ንጹህ ልብስ መልበስን። ሴት ልጅ ሶላት ውስጥ ሙሉ ሰውነቷ አውራን ነው ከፊቷ በስተቀር። እጇ ላይ በተወሰኑ መልኩ ሂላፍ አለ። እጇም ቢሆን መሸፈን አለበት። እግሯን መገለጥ መታየት የለበትም። ወንድ ልጅ አማራጭ ካጣ የልብስ እጥረት ካለ ከምብርት እስከ ጉልበቱ ከለበሰ በቂ ነው። የልብስ እጥረት ከሌለ በተለምዶ ሰዎች ከሰው ጋር ሲገናኙ የሚለብሱት የክት የክብር ልብስ ለብሰው ሊሰግዱ ይገባል። ወከዛሊክ ሶላቱ ውስጥ ከመግባት በፊት ትጥበትን ግዴታ የሚያደርጉ ሁኔታዎች ካሉ ጀናባ ላይ የሆነ ወንድ፣ ሴት ጀናባቸውን ሊያወርዱ የውራባ ደም ላይ የወሊድ ደም ላይ የነበረች ሴት ከጸዳች መታጠብ ውጡ ማድረግ ግዴታ ይሆናል። እንደዚሁ ሰውነት ላይ ልብስ ላይ መስገጃ ቦታ ላይ ነጃሳን ማስወገድ የእነዚህ የሶስት ነገሮችን ንጽህና መጠበቅ ሌላኛው የሶላት መስፈርት ነው። እነዚህ ነገሮች ተሟልተው ወደ ሶላት ሲገባ ፊትን ወደ ቂብላ ማዞር ሌላኛው የሶላት መስፈርት ነው። ፈወሊ ወጅሀ ከሸጡረል መስጂዲል ሐራም ብሏል አላህ ተባረክ ወተዓላ በሶላት ሰዓት ፊታችሁን ወደ ቂብላ አዞራችሁ ስገዱ ተብለና፣ ሌሎችም የተጠቀሱ የሶላት መስፈርቶች ራሱን የቻለ ሁሉም ራሱን የቻለ ደሊልና ማስረጃ አላቸው። የሶላት አርካኖችን በተመለከተ አንዳንድ የፍቅህ ሊቃውንት 13 እንደሆኑ፣ ሌሎች 14 እንደሆኑ፣ አንዳንዶችም 17 እንደሆኑ ገልጸዋል። የቁጥሮች ልዩነት የተፈጠረው አንዳንዶች የሶላት መስፈርት የሚባሉ ነገሮችን ወደ መሰረት በማስገባት አንዳንዶች ደግሞ ሁለት ሶስት ነገሮችን እንደ አንድ ጨምቀው በማቁጠር ምክንያት አርካን ውስጥ መሰረት ውስጥ ንያን የሚያስገቡ ዕለሞች አሉ። ንያ ሶላትን ለመስገድ ማቀድ መወሰን የሶላት መሰረት ሳይሆን መስፈርት ነው፣ መስፈርት ሳይሆን መሰረት ነው የሚሉ አሉ። ዞሮ ዞሮ ሶላት ሲሰገድ ንያ መገኘቱን አርካንም ቢባል ሸርጡም ቢባል ንያ የማይቀር ነገር። ከንያ ቀጥሎ ሁለተኛው የሶላት መሰረት ከሶላቱ ከራሱ ጋር ቀጥታ የተያያዘ መግቢያ የሚባለው ከዚህ አንጻር የመጀመሪያ መሰረት ሊባል የሚችለው ተክቢረት ለኢሕራም የመክፈቻ ተክቢራ ማድረግ ሌላው ለፈርዱ ሶላቶች መቆም ቆሞ መስገድ እየቻለ ቁጭ ብሎ የሰገደ ሰው ሶላቱ ትክክል አይደለም ሱና ላይ ካልሆነ በስተቀር የሚሰገደው ሶላት ሱና ከሆነ ቁጭ ብሎ መስገድ ይቻላል አቅም ያለ ቁጭ ብሎ ሱናን የሚሰግድ ሰው ቆሞ የሚሰገደውን ግማሽ አጅር ያገኛል። ፈርድ ሶላት ግን አቅም እስካለ ድረስ ቁጭ ብሎ መስገድ አይቻልም። ከሶላት መሰረቶች አንዱ አቅም ላለው ሰው ቆሞ መስገድ ነውን። ሌላኛው ፋቲሃን መቅራትን ያለ ፋቲሃ ሶላት የለም ብላ ነቢያችን ሶላት ወሰላም። ሌላው ርኩዕ ማድረግ ወይም ርኩዕ መውረድ አላህ ተባረከ ወተዓላ ወርከዑ መዐ ራኪዒን ብሏል። ሌላው ከሩኩዕ መነሳት ከተነሱ በኋላም ቀጥ ብሎ ተረጋግቶ መቆም፣ ሌላው ሁለት ስጁዶችን ማድረግ እንደዚሁ ከስጁድ መነሳትና በስጁዶች መሃል ተረጋግቶ ቁጭ ማለትም፣ ሌላኛው የሶላት መሰረት ለመጨረሻውን ተሸሁድ መቅራት፣ ለተሸሁዱ ለራሱ መቀመጥ፣ ከተሸሁድ በኋላ ሶላት አለ ነቢ ማውረድ እንደዚሁ የሶላት መሰረቶች ናቸው። እነዚህ የሶላት መሰረቶችን ሁሉንም አንድ በአንድ ረጋ እያሉ ማከናወን ሌላኛው የሶላት መሰረት ነው። አለመረጋጋት፣ ከልክ በላይ መፍጠን ሶላትን ያበላሻ። እነዚህን የሶላት መሰረት የተባሉ ነገሮችን በቅደም ተከተላቸው መሰረት ማከናወንም ሌላኛው የሶላት መሰረት ነው። ተክብረ ሰይድ ሐራም ሳያደርጉ ፋቲሃ ቢቀራ፣ ፋቲሃ ሳይቀሩ ርኩዕ ቢደረግ፣ ርኩዕ ሳይደረግ በፊት ስዩድ ቢደረግ ሶላቱ ትክክል አይሆንም። እና የሶላት መሰረት የሚባሉ ነገሮችን ቅደም ተከተላቸውን መጠበቅም ሌላኛው የሶላት መሰረት ነው። በመጨረሻም ማሰላመት ሌላኛው የመጨረሻው የሶላት መሰረት ነው። በርካታ የፊቅህ ሊቃውንት አንድ ጊዜ ብቻ ማሰላመት ይበቃል የሚል አቋም አላቸው። ነገር ግን ነቢያችን ሶላት ወሰላም ያሰላምቱ የነበረው በግራንድ በቀኝ አንድ ወይም ሁለት ተስሊም እንደሆነ ተነግሯል እና ሌሎች ሊቃውንት የግድ ሁለት ተስሊም መሆን አለበት